ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ማንበርግ ቫይረስ መሆኑ ታወቀ። ኢሰመኮ ለብሔራዊ የምርጫ ቦርድ ማስጠንቀቂያ ሰጠ። የተባበሩት አረብ ኤሚሬቶች የውጭ ሀገር ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው። ከፌዴራል መንግስት ጋር በተቃራኒ የቆሙት ኃይሎች ከኤርትራ ከፍተኛ የጦር መኮንኖች ጋር በሱዳን መምከራቸው ተሰማ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ከፌዴራል መንግስት ጋር በተቃራኒ የቆሙ ኃይሎች ማለትም የፋኖ የኦነግ ሸኔ ህወሓት፣ እና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ ዕቅድ ለመንደፍ መገናኘታቸውን ዘግበዋል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻቢያ በኢትዮጵያ የውስጥ ጉዳዮች ላይ ተሳታፊ መሆኗን የሚያሳይ ነው። የተባበሩት አረብ ኤሚሬቶች የውጭ ሀገር ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው። የተባበሩት አረብ ኤሚሬቶች የውጭ ሀገር ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች ለዘውብል ፖስት ያደረሱት መረጃ ያሳያል። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ በዳቡስ ወንዝ አቅራቢያ መሆኑን ለመጽሔቱ ቅርበት ያላቸው ምንጮች ገልጸዋል። የመጽሔቱ የመረጃ ምንጮች እንደገለጹት በተባበሩት አረብ ኤሚሬቶች እየተቋቋመ የሚገኘው ወታደራዊ ማሰልጠኛ የኢትዮጵያ መከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጄኔራል ለጌታቸው ጉዲና በሚስጥር ይመሩታልም ተብሏል። በቤንሻንጉል ጉሙዝ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የኢትዮጵያ መከላከያ ሰራዊት የምህንድስና ባለሙያ የጫካ ምንጠራ እና ቁፋሮ ስራዎች በማከናወን ወቅት የተባበሩት አረብ ኤሚሬቶች ወታደራዊ መኮንኖች በሄሊኮፕተር ወደ ስፍራው አቅንተው ጉብኝት ማድረጋቸውን ለመጽሔቱ ቅርበት ያላቸው ምንጮች ተናግረዋል። ወታደራዊ ማሰልጠኛው ስራ በሚጀምርበት ወቅት እስከ አስር ሺህ የሚጠጉ ወታደሮችን ማሰልጠን የሚችል ሲሆን የሚቋቋምበት ዋነኛ ምክንያት የውጭ አገር ወታደሮችን ለማሰልጠን ነው ተብሏል። በዚህ የወታደራዊ ማሰልጠኛ የጦር ሰፈር በተባበሩት አረብ ኤሚሬቶች ድጋፍ የሚደረግለት የጀነራል ሐምዶን ጋድሎ ፈጥኖ ድራሽ ወታደሮች በዋነኛነት እንደሚሰለጥኑበት የተነገረ ሲሆን በሱዳን እርስ በርስ ጦርነት የሚሳተፉት ቅጥረኛ ወታደሮችም ስልጠና ይሰጣቸዋል ተብሎ እንደሚታሰብ የመረጃ ምንጮች ይጠቅሳሉ። ከዚሁ ጋር ተያይዞ በሶማሌላንድ የበርበራና በኬንያ ሞምባሳ ወደቦች በኩል በመቋቋም ላይ ለሚገኘው ወታደራዊ ማሰልጠኛ ግብአት የሚሆኑ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ወደ ኢትዮጵያ ገብተዋል ሲል የመጽሔቱ ምንጮች ተናግረዋል። የተባበሩት አረብ ኤሚሬቶች ፕሬዚዳንት ሼክ መሐመድ ቢን ዛይድ በፈረንጆቹ ነሐሴ 223 ዓ በኢትዮጵያ ይፋ የጉብኝት ማድረጋቸውን ተከትሎ ሁለቱ ሀገራት ከተፈራረሟቸው በርካታ ስምምነቶች መካከል ወታደራዊ ጉዳዮች ዙሪያ የሚደረግ ትብብር አንዱ ሲሆን በቤንሻንጉል ጉምዝ ይገነባል የተባለው የውጭ ሀገራት ወታደሮች ማሰልጠኛ ወታደራዊ ሰፈር ስምምነቱ አንድ አካል ነው ተብሎም ይገመታል። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለስድስት ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስ መሆኑን የጤና ጥበቃ ሚኒስቴር አስታወቀ። ከኢትዮጵያ በስተደቡብ በሚገኝ ሀገር ውስጥ የተከሰተ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ለህልፈት ተዳርገዋል። የጤና ሚኒስቴር ዓርብ ህዳር አምስት ቀን ሁለት ሺህ አስራ ስምንት ዓመ በወጣው መግለጫ የበሽታው ምክንያት ያሳየ ወይም በቫይረሱ የተጠረጠረ ሰው አልተገኘም እና በበሽታው የመከላከል እንዲሁም የመቆጣጠር ስራ እየተሰራ መሆኑንም ጠቅሰዋል። ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞትም አብቅቶ ነበር። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኤቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ ደም መፍሰስ ሲሆን በአጣዳፊ ለሞትም ሊያበቃ ይችላል። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ የሚያጠቃቸው ሰዎች መካከል በአማካኝ ግማሹን ይገድላል። ቀደም ሲል በተከሰተው የበሽታ ወረርሽኝ ከተያዙ መካከል ከ24 እስከ 88 በመቶ የሚሆኑ ታካሚዎች ሞተዋል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኖቹ 1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰተው ወረርሽኝ ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ ሰባቱ በበሽታው ምክንያት ለሕልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ የተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበር። ከዚያ ወዲህ ግን ቫይረሱ ከሌሎች እንስሳት እርጋም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ፉሽ በብዛት ባሉባቸው ዋሻዎችና እና የማዕድን ማውጫው ስፍራዎች ለረጅም ጊዜ በቆዩ ሰዎች ነው። ባለፉት ጥቂት ዓመታት ውስጥ የማርበርግ ቫይረስ በእነዚህ ሀገራት ውስጥ ተከስቷል፦ ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዙምባብዌ፣ ሩዋንዳ። በአውሮፓውያኑ 2005 በአንጎላ ወረርሽኝ ተከስቶ ከ3000 በላይ ሰዎችንም ገሏል። በተቀረው ዓለም ግን ባለፈው አርባ ዓመታት ውስጥ በማርበርግ ቫይረስ የሞቱት ሁለት ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ አሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። እንደ ጤና ባለሙ ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ ተከስቶ በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን፣ ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች ናቸው። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያና ሌሎችም ሰዎች ተይዘው ህይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና የሕክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝ የዓለም ጤና ድርጅት ባለሙያዎችን የመመሪያ መሳሪያዎችንና መከላከያ መሳሪያዎችን እንደሚያቀርብ ማስታውቋል። ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ የራስ ምታት፣ የጡንቻ ህመም ይኖረዋል። ከሶስት ቀን በኋላ ደግሞ ሌሎች ምልክቶች ይከተላሉ፦ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽ፣ ማስታወክ። የዓለም ጤና ድርጅት በዚህ ደረጃ ላይ ያሉ ታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያል በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎድም አመላክቷል። ብዙ ሰዎች ከተለያዩ የሰውነት ክፍሎች ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከስምንት ወይም ዘጠኝ ቀን በኋላ ህይወታቸው ያልፋል። የአፍሪካ አረንጓዴ ዝንጀሮ እና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብፅ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾች እና በተበከለ የልብስ ንክክም ይተላለፋል። ሰዎች ካገገሙ በኋላ ደማቸው ወይም ዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል። ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለም። ለሕክምና የሚያገለግል የተለየ የደም ውጤቶች መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅትም አመላክቷል። ዶክተሮች ሆስፒታል ለሚገኙ ሁማን ብዙ ፈሳሽ በመስጠትና የፈሰሰ ደም በመተካት ህመምን ማስታገስ ይቻላል ይሆናል። ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማ ጋር ያላቸው ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመም ምልክቶቹ ከታዩ በኋላ ለአንድ ዓመት ያህል ወይም የዘር ፍሬያቸው ሁለት ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል። በቫይረሱ የሞቱ ሰዎች የሚቀበሩባቸው ሰዎች አስክሬን ከመንካት መቆጠብ አለባቸው። ኢሰመኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጠ። ኢሰመኮ በ2013 ምርጫ የተስተዋሉ እክሎችን ዘንድሮ በሚካሄደው ምርጫ እንዳይደገም ጥንቃቄ ማድረግ እንደሚገባ በመጥቀስ ቦርዱን አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ማሳሰቢያ የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣይ ምርጫ እና ሰብአዊ መብት አያያዝ ዙሪያ ከመከረ በኋላ በትላንትናው ዕለት ባወጣው መግለጫ ነው። ኢሰመኮ ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸው እክሎች ባይገልጽም በ2013 በወጣው ሪፖርት ላይ ዘርዝሯቸው ነበር። ኢሰመኮ በሪፖርቱ በምርጫው መዳረሻ ቀንና በምርጫው ዕለት ክትትል ባደረገባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫ ዕለት ጥቂት ቀን በፊት በምርጫ ዕለትና ከምርጫ ቀን በኋላ የደረሱ ሰብአዊ መብቶች ጥሰቶችን ገልጾ ነበር። የሰው ህይወት መጥፋትና የአካል ጉዳት፣ ተገቢ ያልሆነ እስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫ ሂደት ለአካል ጉዳት ሰዎች ያለው ተደራሽነት፣ የሀገር ውስጥ ተፈናቃዮች የተሳትፎ መጠን በሚመለከት በወጣ የመጀመሪያ ደረጃ ሪፖርትም አስረድቶ ሊወሰዱ ስለሚገባቸው እርምጃዎች ምክረ ሀሳብም መስጠቱ ይታወሳል። በተጨማሪም ጥፋተኛ በሆኑ ሰዎች ላይ በአፋጣኝ ምርመራ በማድረግ ተጠያቂነት እንዲረጋገጥም ጠይቆ ነበር። ኮሚሽኑ በሕግ የተሰጠውን በምርጫ ወቅት የሰብአዊ መብት ክትትል የማድረግ ኃላፊነትና ተግባሩን በአግባቡ እንዳይወጣ የሚያግዱ የሚገድቡ ወይም የሚያሰናክሉ ሁኔታዎችን በተለይም የምርጫ ጣቢያዎች ያለ እንቅፋት የመጎብኘት አስፈላጊነትና የእስር ቦታዎች ያለ ቅድመ ሁኔታ ማስጠንቀቂያ የመጎብኘት አስፈላጊነት በሚመለከት ለወደፊቱ ማናቸውም አይነት እንቅስቃሴ እንዳይከሰት ጉዳዩን የሚመለከታቸው አካላት ሁሉ ተገቢውን እርምጃ እንዲወስዱ አሳስቦ ነበር። ኮሚሽኑ ባለፈው ምርጫ እነዚህ እክሎች ቢዘረዘሩ ዝርም ከቀናት በፊት ከምርጫ ቦርድ ጋር ያካሄደው ውይይት ተከትሎ ባወጣው መግለጫ ግን ዳግም ከመጥቀስ ተቆጥቧል። በውይይቱም ኢሰመኮ በስድስተኛው ጠቅላላ ሃገራዊ ምርጫ የማሟያ እና ድጋሚ ምርጫ ላይ ባካሄደው ክትትሎች ያስተዋላቸውን የሰብአዊ መብት ክትትሎች በሰባተኛው ሃገራዊ ምርጫ እንዳይደገም ጥንቃቄ ሊደረግ እንደሚገባም አሳስቧል። ብሔራዊ ምርጫ ቦርድ በጂኦግራፊ መረጃ ስርዓት በመታገዝ የምርጫ ጣቢያዎች በመለየት ለታዛቢዎች ተደራሽ የማድረግ አሰራር መዘርጋቱን፣ ስምንት ተጨማሪ ጽፈት ቤቶችን በማቋቋም የጽፈት ቤቶቹን ብዛት ወደ 22 ከፍ ማድረጉንም አስታውቋል ታውቋል። የኢሰመኮ ዋና ኮሚሽን ብርሃኑ ኦዴሎ የብሔራዊ ምርጫ ቦርድ እያደረገ ያለው ዝግጅት እንዲሁም ከፖለቲካ ፓርቲዎችና ሲቪል ማህበራት ድርጅት ጋር በቅርበት እየሰራ መገኘቱን የሚበረታታ መሆኑን መግለጻቸውን ተመልክቷል። ቦርዱ ምርጫውን በአግባቡ ማከናወን እንዲችል የሚስተዋሉ የበጀትና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢውን ክትትል መስጠት እንዳለበትም አሳስበዋል። ቦርዱ ምርጫውን በአግባቡ ማከናወን እንዲችል የሚስተዋሉ የበጀትና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢውን ትኩረት መስጠት እንዳለበትም አሳስበዋል።